የህልም እስር ቤትን ማየት በሆነ ነገር መገደብን ወይንም ደግሞ በሆነ ነገር ስር ጥገኛ ሆነን እንዳለን የሚያመላከት የህልም ፍቺ ነው። በአጠቃላይ በህልም እስር ቤትን ማየት በሐሳብ መገደብን፣ የነጻነት ማጣትን፣ ሐሳብን በግልጽ የመናገር መብት ማጣታችንን እንዲሁም ደግሞ ጭመኛ መሆናችንን ያመላከታል። ከመንፈሳዊ አንጻር ስናየው ደግሞ ጥሩ ወይንም መልካም ስራዎችን ለማድረግ የሆነ የሚገድበን ወይንም ደግሞ የሚይዘን ነገር መኖሩን የሚያመላክት የህልም ፍቺ ነው። እንዲሁም ደግሞ አንዳንዴ አሁን ላይ መጥፎ ስራዎችን የምንሰራ ከሆነ ማለትም አሁን ላይ ጥሩ ያልሆኑ ስራዎችን እየፈጸምን አምላካችን እያስጠነቀቀን መሆኑን የሚያመላክት የህልም ፍቺ ነው። በአጠቃላይ በህልም እስር ቤትን ማየት የተለያዩ የህልም ትርጓሚዎች ሊኖሩት ይችላሉ። ነገር ግን ሁሉም የሚወሰነው እንዳየነው የህልም አገባብና አሁን ላይ እኛ እንዳለንበት ሁኔታ ነው። ሰላም ውድና የተከበራችሁ የድሪምቱብ ቤተሰቦች እንዴት ናችሁ? ዛሬ ለመጀመሪያ ጊዜ ቻናላችን የጎበኛችሁ ቤተሰቦች እንኳን ቤታችሁ ወደ ሆነው ወደ ድሪምቱብ በሰላም መጣችሁ እያልኩኝ በዚህ ቻናል የተለያዩ የህልም ፍቺዎች የሚገኙበት ሲሆን በዛሬው ቪዲዮ እስር ቤትን በህልም ማየት ከሃይማኖትና ከሳይኮሎጂ አንጻር ፍቹ ምን እንደሚመስል በዚህ ቪዲዮ የምናይ ይሆናል ቤተሰብ ያልሆናችሁ ቤተሰብ በመሆን ቪዲዮውን ደግሞ ላይክ በማድረግ እንድትጀምሩ ስንል በትህትና እየጠየቅን እንዲሁም ደግሞ እንዲፈታላችሁ የምትፈልጉት የህልም ፍቺ ካለ ኮማንት ሰክሽን ላይ እንድታስቀምጡልን ስንል በትህትና እንጠይቃለን። አንዲት ያላገባች ሴት በህልሟ ያለ አግባብ ማለትም ያለ ጥፋቷ ወደ እስር ቤት ስትገባ ከተመለከተች ይህ የሚያመላክተው በቅርቡ ወደ እርሷ የመጡ ያሉ መልካም እድሎችን የሚያመላክት የህልም ፍቺ ነው። አንድ ሰው በህልሙ የሚያውቀው ሰው ማለትም ዘመድ፣ ጓደኛ፣ ቤተሰብ ብቻ ማንኛውም የሚያውቀው ሰው ሲታሰር ወይንም ደግሞ ወደ እስር ቤት ሲገባ ከተመለከተ ይህም የሚያመላክተው ያ በህልማችን ላይ ያየነው ሰው አሁን ላይ ከኛ እርዳታን ማለትም አሁን ላይ የኛ እርዳታና እገዛ እንደሚያስፈልገው የሚያመላክት የህልም ፍቺ ነው። በሌላ በኩልም ከዚህ ጋር ተያይዞ ህልሙን ያየው ሰው ወደ እኛ መልካም እድሎችን ይዞ እንደሚመጣ የሚያመላክት የህልም ፍቺ ነው። አንዲት ባለትዳር ሴት እስር ቤትን በህልሟ ከተመለከተች ይህ ማንኛውም ነገር ለማድረግ ማለትም የፈለገችውን ነገር ለማድረግ አለመቻሏን እንዲሁም በባሏ ቁጥጥር ስር መሆኗን የሚያመላክት የህልም ፍቺ ነው። ከዚህ ጋር ተያይዞ ይህች ባለትዳር ሴት ይህንን ህልም ስታዩ ማለትም በእውኑ አለም ታማ በህልሟ ደግሞ ወደ እስር ቤት ስትገባ ከተመለከተች ይህ የሚያመላክተው አሁን ካለችበት ህመም በቅርቡ እንደምታገግም ነው። አንድ ያላገባ ወይንም ሲንግል ሰው በህልሙ የሚያውቀው ሰው ተፈርዶበት ወደ እስር ቤት ሲሄድ ከተመለከትን ይህ የሚያመላክተው በህልሙ ላይ ያየኑ ሰው አሁን ላይ ጥሩ ወይንም ወይንም ደግሞ መልካም ስራዎችን እየሰራ አለመሆኑን እና የኛም እርዳታ እንደሚያስፈልገው የሚያመላክት የህልም ፍቺ ነው። አንዲት ነፍሰ ጦር ሴት በህልሟ እስር ቤትን ከተመለከተች እናም የምትወልደው ልጅ የመጀመሪያ ልጇ ከሆነ ይህ ስለ እርግዝኗ ያላትን ፍራቻ ወይንም ደግሞ ስለ እርግዝናዋ አጥብቃ መጨነቋን የሚያመላክት የህልም ፍቺ ነው። አንድ ሰው በእውኑ ታስሮ የተፈታ ሰው ከነበር እናም በህልሙ ድጋሚ ሲታሰር ከተመለከተ ይህ የሚያመላክተው ከዚህ በፊት የሰራው ስህተት ወይንም ወንጀል አሁን ላይ እያደረገው ባለው ነገር ላይ ሊፈጠር መሆኑን የሚያስጠነቅቅ የህልም ፍቺ ነው። አንዲት ያላገባች ሴት በህልሙ እስር ቤትን ካለመች ይህች ሴት ትዳረን እንደምትፈራ እናም ለትዳር ያላትን መጥፎ አመለካከት የሚያሳይ የህልም ፍቺ ነው። አንዲት ያላገባች ሴት ወደ እስር ቤት ስትገባ እና እዛም ገብታ ደስተኛ ከነበረች ማለትም ከታሰረች በኋላ እስር ቤት ውስጥ ራሷን ደስተኛ ሆና ካለመች ይህ የሚያመላክተው ወደፊት የምታገባው ወንድ መልካምና ጥሩ ጸባይ ያለው የትዳር አጋር እንደምታገኝ የሚያመላክት የህልም ፍቺ ነው በተጨማሪም አንዲት ያላገባች ሴት በህልሟ እስር ቤትን ከተመለከተች ይህ አላሚዋን ወይንም ሐሳቧን ለማሳካት የሆነ የሚይዛት ነገር መኖሩን የሚያመላክት የህልም ፍቺ ነው ከዚሁ ጋር ተያይዞም ይህቺው ሴት ከእስር ቤት ስታመልጥ ከተመለከተች አሁን ባለችበት ህይወት ሁሉን ነገር ለማድረግ ነፃ መሆኗን የሚያመላክት የህልም ፍቺ ነው። አንዲት ያላገባች ሴት በህልሟ ያለ አግባብ ለእስር ቤት ስትገባ ከተመለከተች ይህ ወደ ህልም አላሚው የሚመጡ እድሎችን ያመላክታል። ለዛሬ ይዤ የመጣሁ ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።